ሌሎች ዜናዎችም አሉን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታቸው ላይክ ማድረግም እንዲሁ ወደ ዜናዎቹ መራን። ሰላም ዲኤምሲ ሊልስቴክ እስከ ሁለት ሚሊዮን ብር የመጨረሻ ሆነው ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ በፊላቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርስምን ፕርዘንት ቅድመ ክፍያ ብቻ እንሆያለን ነው። ባለ አንድ መኝታ ከ72 ካሬ ጀምሮ ባለ ሁለት መኝታ ከ105 ካሬ ጀምሮ ውስጥ መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60 የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ ሁሉ በከተማው ተፈላጊ የሆኑ ቤቶች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 ዋና ከተማ ቴላዊብን ጨምሮ ትልልቅ የእስራኤል ከተማዎች ጉዳትን በከባዱ አስተናግደዋል ተብሏል። የሟቾች ቁጥር ግን ዝቅተኛ ነው ወደ 28 ገደማ። የቆሰሉት በርግጥ ከ200 በላይ ስለመሆናቸው ይነገራል። እስራኤል ዜጎቿ በሙትና ቁስለኛ እንዳይሆኑ ያስቻላቸው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 ሰላም ዲኤምሲ ሪል እስቴት እስከ 2 ሚሊዮን ብር ተመሻሽ ዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታዊ በፊላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ደርሰመን ፐርሰንት ቀድመ ክፍያ ብቻ እን ሆ ያለ ነው። ባለ አንድ መኝታ ከ72 ካሬ ጀምሮ፣ ባለ ሁለት መኝታ ከ150 ካሬ ጀምሮ፣ ባለ ሶስት መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ ህል በከተማው